እሺ ተበልካቾች እንደናቹ ኢኮኖሚ ጉዳይ ያነሳ የምናወራበት የዩቲዩብ ቻናል እኔ ዋሲም በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። አይኤምኤፍ የኢትዮጵያ የኢኮኖሚ ሪፎርም እኔ ድጋፍ ማድረግ ከጀመርኩ ጀምሮ ያለው ውጤት በዋና ዋና በሚባሉ ማክሮ ኢኮኖሚ መለኪያዎች ከሚጠበቀው በላይ ነው የሚል መግለጫ አውጥቷል። ደግሞ አበረታች ውጤትም አላቸው ብሎ ያሰባቸውንም ነጥቦች አቅርቧል። ወደፊት ደግሞ መስተካከል አለባቸው የሚለውንም ነጥቦች እዛ ዘርዝሯል። የሶስተኛ ዙር በኤክስፐርት ደረጃ የሚታየውን ኢቫሉዌሽን ካደረገ በኋላ ሶስተኛ ዙር ተጨማሪ 260 ሚሊዮን ዶላር ለመልቀቅ መስማማቱን ፕሬስ ሪሊዝ ሰጥቷል። ስለዚህ ድጋፍ ኢትዮጵያ ከአይምኤፍ ጋር ሪፎርም ካደረገች በኋላ እንግዲህ ቃል የተገባው ወደ 3.4 ቢሊዮን ዶላር ነው። በአራት ዓመት ውስጥ እየተሸነሸነ የሚሰጥ። ስለዚህ ኦልሞስት አሁን አስረኛ ወር ነው፣ ከጁን ጀምሮ። ስለዚህ እስካሁን ድረስ 1.85 ቢሊዮን ዶላር የደረሰውን ገንዘብ ለቅቅ ያለው። ስለዚህ የአንድ ዓመት ፐርፎርማንሳችሁን ስመለከት ከሚገመተው በላይ የተሻለ ውጤት የመጣበት ነው ብሏል። ይህን ከምን ፐርስፔክቲቭ እንዳለና የትኞቹ መለኪያዎች እንዳለ የተወሰነ ሀሳብ ልሰጣችሁ ፈልግ ያለው በቀጣይ መስተካከል አለበት ያላቸው ነጥቦች በጣም አስፈላጊ ናቸው። ምክንያቱም የአይ ኤም ኤፍ ሪፖርትና የአይ ኤም ኤፍ አክሽን ወደ ህዝብና ወደ ገበያ መምጣቱ ስለማይቀር ማለት ነው። መጀመሪያ ምንድን ምንድነው የተስማሙት የሚለው ጉዳይ በጣም አስፈላጊ ነው። ይሄ ድርድር እኛ አምና ሐምሌ ውስጥ እንደተጀመረ ነው የምናስበው። 2016 ሐምሌ ወር ጸደቀና ወደ ተግባር መጣ እንጂ ከ2019 ጀምሮ ነው የኢትዮጵያ መንግስት ከአይኤምኤፍ ጋር ሪፎርም ለማድረግ ጥያቄ ሲያቀርብ የነበረው። 2019 አይኤምኤፍም የሚለው ምንድን ነው፣ የቀረበለት ሰነድ አለ ለድርድር አንድ ስድስት ነጥቦች ያሉበት። ይህንን ከመወሰኑ በፊት አንደኛው ምን ይላል፣ እራሳቸው ፕሮግራም ይዘው መጡ። የፕሮግራም ኦነርሽፕነት ይዘው መጡ። ምክንያቱም የሆም ግሮ ኢኮኖሚክ ሪፎርም ሰነድ አዘጋጁ እና እኔ ሳልሆን እነሱ ሰነድ አመጡ። እነሱ ያመጣው ሰነድ ላይ ነው ኢትዮጵያ ያመጣችው ሰነድ ላይ ተወያየንበት። ስለዚህ ሰነዱ መነሻ መድረሻ ያለውና በጣም ሰፊ ፐርስፔክቲቭ ያለው ትልቅ እቅድ አመጡ ይላል። የፕሮግራሙ ኦነርሽፕ እነሱ ነበሩ ይላል። ምክንያቱም ሁለት አይነት መንገድ አለ። አይኤምኤፍ ራሱ ሪፎርም ላድርግላችሁ ብሎ የሚሄድባቸው መንገዶች አሉ፣ ወይም ደግሞ ሀገራቶች መነሻ ሀሳብ ያመጡና እንግዲህ የራሱ ፍላጎት እየጫነ ከሀገራቶቹ ፍላጎች ጋር የተናበበ ነው እያለ ኢምፕሊመንት ያደርጋል። የኢትዮጵያ ኮንቴክስት እንደዛ ነው። የፕሮግራሙ ኦውነርሽፕ እራሷ ኢትዮጵያ ልጅ አምቢሽን ያለው ለዛውም፣ ከፍተኛ አምቢሽን ያለው ሆም ግሮ ኢኮኖሚ ሪፎርም ፕላን ይዛ መታ ነው። አንደኛው እሱ ነው። ሁለተኛው የፕሮግራሙን ዲቴል እና የቅዱን ዝርዝር ስመለከተው እንግዲህ የአገር በቀለ ኢኮኖሚ ሪፎርም እቅድ ነው። ስለዚህ የውጭ ምንዛሬ ጥረትን ለመቀነስ የውጭ ዳን ለውጭ ላይ ያለ ተጋላጭነትን ለመቀነስ፣ የፋይናንስ ሴክተሩን ለማጠናከር፣ የሀገር ውስጥ ገቢ ለማሳደግ እነዚህ ዲቴል ሀሳቦች ነበሩበት። ስለዚህ የቴክኒክ ድጋፍ ለማድረግ፣ የስልጠና ድጋፍ ለማድረግ፣ የፋይናንስ ድጋፍ ለማድረግ ይሄ ቅር ጥሩ ነው ብዬ ተቀብያለሁ። ስለዚህ በአራት ዓመታቶች ውስጥ ኤክስቴንደድ ሎን ለመልቀቅ ከሶስት ቢሊዮን ዶላር በላይ ወስኛለሁ ይላል። የፕሮግራሙ ዲቴል እሱ ነው። ሶስተኛ ላይ የፕሮግራሙ ዓላማ ነው ራሱ የሆም ግሮውን ኢኮኖሚ ሪፎርሙ ከመጣለት በኋላ አይምኤፍ የራሱንም ሀሳቦች ጨምሮ፣ እንግዲህ የሆም ግሮውን ኢኮኖሚ ሪፎርሙ ሲዘጋጅ አይምኤፍ የሚያስገድደው ሀሳብ ይታወቃል። ስለዚህ አይምኤፍ ሀሳብ ተጨምሮበት የፕሮግራሙ ዓላማ ተቀረጸ። እሱ ውስጥ የመንግስትን እዳ መቀነስ ነው አንደኛው። የመንግስት የልማት ድርጅቶችን አቅም ማሳደግ፣ ከዛ በላይ የተሰሩ ስራዎችን የተወሰነ ሀሳብ ሰጣቸዋለሁ። ዋጋ ንረትን ወደ ነጠላ አሃዝ ማምጣት ነው የሚለው ሆም ግሮውን ኢኮኖሚ ፖሊሲው። የውጭ ምንዛሬ እጥረትን መቀነስ ደግሞ የውጭ ምንዛሬ ገበያውን በገበያ መወሰን ፍሌክሲብል ማድረግ ኤክስፖርትን ማሳደግ መሰረተ ልማቶችን ማሳደግ የማህበራዊ ድጋፍ ሴፍቲኔትን ማሳደግ የሚሉ ናቸው የቀረቡት። ስለዚህ እነዚህ ደግሞ ከኔ ዓላማ ጋር ይሄዳሉ። ስለዚህ አፕሩቭ አድርግ ያለው አራተኛው ድህነትን መቀነስ። የድህነት ቀነሳ ላይ እንግዲህ በቂ የመንግስትን ወጪ ከግምት የሚከትለው ስለዚህ በገጠርና በከተማ ያለ የሴፍቲኔት ፕሮግራሞች ላይ ርብርብ ያደርጋለሁ የሚል ስለሆነ አራተኛ ዲቴልሱ ነው እያለ ነው። አምስተኛ ላይ ከመንግስት የኢኮኖሚ አንቀሳቃሽነት ወደ ግሉ ዘርፍ ደግሞ መዞር አለበት። ኢኮኖሚ የግሉ ዘርፍ በጣም ጠንካራ መሆን አለበት። መሰረተ ልማት ማሟላት በጣም ያስፈልጋል። የውጭ ምንዛሬ ጥረት አለበት። ኢኮኖሚውስ የውጭ ምንዛሬው ማሳደግ ያስፈልጋል። ጠቅላላ የግል ዘርፍ የቢዝነስ ኢንቫይሮንመንት ጤነኛ መሆን አለበት። የግል ሴክተሩ ማደግ አለበት። ስለዚህ ለግል ሴክተሩን ለማሳደግ የወሰነ ነው ይላል በስድስተኝነት ጠንካራ የፋይናንስ ዘርፍን መፍጠር። አሁን ባንክ አካባቢ ላይ ውጭ ባንኮች ይገባሉ ኢንሹራንሶችበ ላይ የምትመለከቷቸው በሙሉ ከዚህ ፒላር የሚነሱ ናቸው። ስለዚህ የፋይናንስ ዘርፉን አቅም እንዲያድግ ለግል ሴክተሩ በቂ ብድር ማቅረብ እንዲችል ማድረግ ህጎችን፣ ሁን ባንኮች ላይ የምትመለከቷቸው ህጎች አሉ ሪፎርሞች አሉ የክትልና ድጋፎች ሪፖርቶች ይወጣሉ እነሱ በሙሉ ከፒላሩ የተነሱ ናቸው። ስለዚህ ይህንን ሰነድ ከተመለከትኩ በኋላ ነው አሜንድመንቶች አድርገን ጨምረንበት የጸደቀው። ከዛ በኋላ ኦልሞስት አንድ ዓመት ሊሞላው ነው። ሶስት ጊዜ መጥቼ በአካል እዚህ ሪፖርቶችን አይቻለው፣ በስታፍ ደረጃ ያሉ ስብሰባዎችን አይቻለው። ወደ 186 ቢሊዮን ዶላር ለቅቅ ያለው ፐርፎርማንሱን ኢቫሉ አድርጌ ስመለከተው በአስር ወራቶች ውስጥ ከተገመተ በላይ ውጤት የመጣባቸው አሉ። የመጀመሪያው የዋጋ ንረት ነው እያለ ነው የሆምግሮ ኢኮኖሚ ሪፎርሙ ወደ ነጠላ አሃዝ አመጣለሁ ይላል። ስለዚህ አሁን ላይ የደረሳችሁበት ዋጋ ንረት 13 ከመቶ ደርሷል። ስለዚህ ይሄ ይሆናል ብዬ ከጠበኩት አንጻር ከፍተኛ ውጤት አምታችኋል እያለ ነው። እንግዲህ ባለፈው ጁን የምግብ ዋጋ ንረት 27 ከመቶ ነበር። አሁን ወደ 12.2 ከመቶ ዝቅ ብሏል። ነገር ግን ምግብ ነክ ያልሆኑ የዋጋ ንረት እንደውም ጨምሯል። 15.8 ከመቶ ነበር ጁን ላስቲር ጁን አሁን ደግሞ 17.9 ከመቶ ነው። በዚህ ወር ትንሽ ጭማሪ እንዳለው መንግስትም ሪፖርት ሲያቀርብ ነበር። ነገር ግን ጠቅላላው 13 ፐርሰንት ነው። ስለዚህ ለንጥል ሀዝ ትንሽ የቀረው ነው። ከጠበኩት በላይ ነው፣ እንደዚህ ያልጠበኩ ነበር እያለ ነው። መግለጫውን ሄዳችሁ መመልከት ትችላላችሁ ተመልካቾች። ሁለተኛው የውጭ ምንዛሬ ሪዘርቫችሁ እጅግ በጣም በከፍተኛ ሁኔታ ጨምሯል ብሔራዊ ባንክ በሶስት እጥፍ ጨምሮልኛል፣ የውጭ ምንዛሬ እጅግ በጣም ከፍተኛም ስለሆነ ስድስተኛ ዙር ድረስ የደረሰ የውጭ ምንዛሬ ጨረታ እያወጣው ሃምሳ ስልሳ ሰባ ሚሊዮንም ለግሉ ዘርፍ እየሰጠው ነው ብሎ ሲያቀርብ ነበር። ስለዚህ የውጭ ምንዛሪ ሪፎርሙን በአንድ ዓመት ውስጥ ስመለከተው እጅግ በጣም ጨምሯል እያለ ነው። ሶስተኛው ከጠበኩት በላይ አድጓል የሚለው ምንድን ነው? የኤክስፖርት ሳይዙ የውጭ ንግዳችሁ ላይ ያለ አፈጻጸም በጣም በከፍተኛ ሁኔታ ጨምሯል እያለ ነው። እንግዲህ አምና ከ3.4 ቢሊዮን ዶላር የማይበልጥ ኤክስፖርት ያደረገ ኢኮኖሚ አሁን አመቱ ሳይጠናቀቅ ከአምስት ቢሊዮን ዶላር በላይ ኤክስፖርት አድጓል። ወርቅ ብቻውን ከሁለት ቢሊዮን ዶላር በላይ ነው ያስመዘገበው በዚህ ዓመት የቡናን ፐርፎርማንስ ትልቅ ነው። ስለዚህ ኤክስፖርት ሳይዛችሁ በጣም አድጓል። እነዚህን ቁጥሮች እ አልጠቀሰም ኤክስፖርት ሳይዛችሁ አድጓል ነው ግን የመንግስት ሪፖርትን እዚሁ አምጥቼ ጨምሬበት ነው። ከእነዚህ አንጻር ስታይ ከጠበቅኩት በላይ ነው የሚል ሀሳብ አቅርቧል። እንግዲህ የምንዛሬ ልዩነቱን እንደ አንድ የሚታይ ነው። በጣም ከፍተኛ ነበር ነገር ግን አሁን አስር ከመቶ ያልበለጠ በጥቁር ገበያና በመደበኛው መካከል ያለው ልዩነት ጠቧል። ይሄ ከጠበኩት በላይ ያለ ውጤት ነው እያለ ነው። ደግሞ አበረታች ለውጥ የታየባቸውም ለውጦች አሉ እያለ ነው። እንግዲህ ትክክለኛ ገበያውን ይገልጻል አይገልጽም። በኋላ የተወሰነ አስተያየት እሰጥበታለሁ። ግን አበረታች ለውጦችን አይቸበታለሁ። አንደኛ የምንዛሬ ገበያው ለውጡ በጣም ሾክ ሳይፈጥር ነው አሁን ከፍሎቲንግ እና ፊክስድ ከነበረው የምንዛሬ ለውጥ ወደ ፍሎቲንግ ወደ ገበያ መር ስትመጡ በጣም አልተናጋም ገበያው። 58 ይመነዘር የነበረው አሁን መቶ 20 ምናምን ላይ ነው ቆመው። ስለዚህ ከሚጠበቀው አንጻር ሲታይ ምናልባት በከፍተኛ በመቶ ቤት በሺ ቤት ይገባል ተብሎ የተገመተው ምናልባት አልገባም ሊሆን ይችላል እያለ ያለው ግን የምንዛሬው በጣም ከፍተኛ ቀውስ ሳይፈጠር ነው አንድ አመቱ ነው የቆየው እያለ ነው። እንግዲህ የገንዘብ ፖሊሲ ለውጡ የሀገር ውስጥ ገቢ ለማሳደግ የተሰሩ ስራዎች፣ ሴፍቲኔት ድጋፍ ለማድረግ የምትሰሩ ስራዎች፣ የመንግስት የልማት ድርጅቶችን ለማጠናከር እንግዲህ አዳዲስ ታሪፍ ሲጥሉ ነበር። የመንግስት የልማት ድርጅቶች ኢትዮጵያ ንግድ ባንክም ያለበት እዳ ወደ መንግስት የዞረው የመንግስት የልማት ድርጅት ስለሆነ ለመጠበቅ ነው። ሌሎችም የመንግስት የልማት ድርጅቶች ታሪፍ ይጨምራሉ ማሻሻ ሲያደርጉ ነበር። ይሄ በሙሉ እራሳቸውን ለማጠናከር ነው። ቅድም ከጠቀስኳቸው ከስድስቱ ፒላሮች መካከል አንዱ ነው። እሱ ላይ የምትሰሩት ስራ የፋይናንስ ሴክተሩን ለማሻሻል የምታደርጉ ስራዎች በሙሉ ሱ አበረታች ለውጥ ተመልክቼበታለሁ እያለ ነው። ስለዚህ የነበረውን ፍጥነት ማስቀጠል ያስፈልጋቸዋል ደግሞ የሚል ሀሳብ ጨምሯል መግለጫው ላይ ፕሬስ ሪሊዙ ላይ እ የማክሮ ኢኮኖሚ መዛባቱ መስተካከል አለበት። የማክሮ ኢኮኖሚ መዛባት ምንድን ነው? በኢምፖርትና በኤክስፖርት መካከል ያለ ልዩነት፣ በውጭና በገቢ መካከል ያለ ልዩነት መስተካከል አለበት። የውጭ እዳ ቅነሳችሁ መሻሻል አለበት። አሁን የውጭ ይልቅ በድርድር ኤክስቴንድ ለማድረግ ነው ሙከራ የሚደረገው። የግል ዘርፉ በሚፈለገው ልክ ተቀዳሚ ሚና ሊኖረው ይገባል። ስለዚህ የተጀመረው የሀገር በቀል ኢኮኖሚ ሪፎርሙን ማስተካከል አለባችሁ እያለ ነው። ግን አሁንም የሚስተዋሉ የውጭ ምንዛሬ ገበያው ላይ ያሉ ደግሞ ችግሮች አሉ። እነሱ መስተካከል አለባቸው። አሁን የኮሚሽን ክፍያ ክፍያዎች በጣም ከፍተኛ ናቸው። ስለዚህ እሱ መስተካከል አለበት። በጣም ግልጸኝነት ያስፈልጋል። በተለይ በባንኮች በኩል ያለ የምንዛሬ የውጭ ምንዛሬ ገበያው ግልጸኝነት የሚፈልግ ነው። ወጪ ቀናሽ በሆነ መልኩ ነው የውጭ ምንዛሬ መገኘት አለበት። ይሄ ገደቦችን ማላላት ያስፈልጋል። አሁን አሁንም ገደቦች ሲሻሻሉ ትመለከታላችሁ። ለምሳሌ ከሰኔ ወር ጀምሮ ባንኮች በአበደሩት ልክ የሚገዙት ትሬዥሪ ቢል አለ ከመንግስት ጋር እሱ እንዲቀንስ፣ ቦንዶች አሉ እሱ እንዲቀንስ፣ የብድር ጣራዎች እንዲነሱ እነዚህን ገደቦች ማሻሻል ያስፈልጋል። ደግሞ ክትትሉ መቀጠል አለበት። ሬጉሌሽን ከሌለ በስተቀር ጤነኛ መሆን ስለማይችል ሪጉሌት ማድረግ አለባችሁ እያለ ነው አይ ኤም ኤፍ። ግን አሁንም ምን መደረግ አለበት እያለ ነው፣ ጥብቅ የሆነ የገንዘብ ፖሊሲው መቀጠል አለበት፣ ጥብቅ የሆነ የፋይናንስ ቁጥጥሩ መቀጠል አለበት። ይሄ ዋጋ ንረትና የምንዛሬ ገበያውን ባላንስ አርጋችሁ እንድትቀጥሉ ይጠቅማቸዋል። ስለዚህ የኢትዮጵያ ኢኮኖሚ አሁንም ጥብቅ የገንዘብ ፖሊሲ ሊኖረው እንደሚችል መገመት አለባቸው አዛዥ አይምፍ ስለሆነ ማለት ነው። ገቢ ማሳደግ ስራው መቀጠል አለበት። ምክንያቱም መንግስት ለሚያወጣ ወጪ በገበያው በጣም በቂ የሆነ ፋይናንስ ማግኘት አለበት። የቢዝነስ ኢንቫይሮንመንቱም መሻሻል አለበት እያለ ነው። የውጭ ቀጥተኛ ኢንቨስትመንቱ እንዲሻሻል ማድረግ አለባችሁ። ካፒታል ገበያው ደግሞ ወደ ስራ ማምጣት በጣም አስፈላጊ ነው እያለ ነው። ግን አንድ ሜንሽን ያደረገው ሀሳብ ምንድ ነው? የታክስ ስርዓታችሁ ፍትሀዊ መሆኑን ማረጋገጥ በደንብ ያስፈልጋል እያለ እንግዲህ ግል ሴክተሩ ላይ ያለ የታክስ ጉዳይ አለ። የመንግስት ተቀጣሪዎች ላይም የደመወዝተኞች ላይም ሌሎች ደመወዝተኞች ላይም የደመወዝ የግብር ጉዳይ አለ። ምናልባት እሱን ስፔሲፊክሊ እንደዛ አላለም፣ ግን የታክስ ስርዓታችሁ ፍታዊ መሆን አለበት። ስለዚህ እሱን ፍታዊ ነቀጥላችሁ መሄድ የምትችሉ ከሆነ አንድ አመት ሊሞላው ያለው የሪፎርም ሂደታችሁ ከሚጠበቀው በላይና በጣም አበረታች ውጤት ያለበት ነው የሚል ሀሳብ ቀርቧል። ነገር ግን አሁን የአይኤምኤፍ ሪፖርት ያው ሪፖርት ነው። አይኤምኤፍ ሪፎርም የሰራ ስለሆነ ከሚጠበቀው በላይ አለ ማለት ነው። አንድ የሚጠበቀው ስጋት አለ ማለት ከሪፎርም በኋላ የሚጠበቁ ስጋቶች አሉ። ሪፎርምም የሰሩ ሀገራቶች ሀገራት የፋይናንስ ሁኔታቸው ጤነኛ አይሆንም። እሱም ስጋት እንዳለ ይጠብቃል። ከመፈጸም ጥብቅነት አንጻር የሚመጡ ስጋቶች እንዳሉ ይገምታል። ነገር ግን ጥብቆናችሁ የምትሄዱ ከሆነ የተሻሻለ ሊሆን ይችላል የሚል ሀሳብ አለው። ግን ጥብቅ መሆኑ እየፈጠረ ያለውን የስራ አጥነት ሁኔታ፣ የኑሮ ውድነት፣ የድህነት መጠንን ግን ኢቫሉዌት ማድረግ በደንብ ያስፈልጋል። አንደኛው ከፍተኛ ድህነት ቀነሳ የሚል ነው፣ አራተኛ ፒላር የነበረው ነገር። ግን ድህነት ቀነሳ በበቂ ሁኔታ እየቀነሰ ነው ብሎ መናገር አይቻልም። የድህነት ምንዛሬው ራሱ ፍሎት በመሆኑ ድህነት ወለል ላይ የሚጥላቸው የማህበረሰብ ቁጥሮች በጣም ከፍተኛ ናቸው። ስራ አጥነትም ከፍተኛ መጠን ላይ ያለ ነው። ዜጎች ላይ ያለ የታሪፍ ጫናም በጣም ከፍተኛ ነው። የሀገር ውስጥ ገቢ ለማሳደግም እሱ የሀገር ውስጥ ገቢ ማደጉን ይመለከታል። ነገር ግን የሀገር ውስጥ ገቢ ለማደግ በጣም በርካታ የቢዝነስ ኢንቫሮንመንቱ ላይ ያለውን ጫና ደግሞ ከግምት የሚከት አልመሰለኝም። ስለዚህ ይህንን ባላንስ ሰርቶ መሄድ በጣም ያስፈልጋል። ሜፍ ያደገውን ሀሳብ ላቀርብላችሁ ስለፈለግኩኝ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚ ቪው፣ ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።